የባህር በር ጉዳይ የትውልዱ ጥያቄ ሆኖ መነሳት ጀምሯል። ኢትዮጵያም በሀገር ውስጥም ባለም አቀፍ መድረኮችም ጉዳዩን በተመለከተ የተለያዩ የመንግስት አቋሞችን የምታስተናግድባቸው መድረኮች ላይም ጭምር የባህር በር ጉዳይን አጀንዳ በማድረግ ላይ ትገኛለች። ከቅርብ ጊዜ ወዲህ ይህንኑ ጉዳይ በተመለከተ የተለያዩ አካላት ለምሳሌ የግብጽ ባለስልጣናት በምሁራን ደረጃም የሚቀመጡ የተለያዩ የዓለም ሀገራት ላይ የሚገኙ የተለያዩ ግለሰቦች አንቂም ሊባሉ ይችላሉ፣ ማስፈራሪያዎችን ሲሰጡ እንሰማለን። በተለይ ኢትዮጵያን ወደ ባህር በር እንዳትመጣ ጠንክረው ሲሰሩ እያስተዋልን ነው። ጠንክረን እንሰራለን ይላሉ። ና ይህን እንዴት ታየዋለህ? በዋናነት የምናደርጋቸው ጥረቶችን ያከብደዋል ወይስ ደግሞ እንደ ተለመደ ማስፈራሪያ አይነት ሊቆጠር ይችላል? አይ ጠንክረው ይሰራሉ። እሸታቸው አይደለም። ችግሩ ምንድን ነው? ጠንክረው ያልሰሩበት ጊዜ የለም። እኛ በተኛንም ዘመን እኛ ከእነሱ ጠንክረው ከሚሰሩት ስራ ጋር እሺ ብሎ የሚተባበር አመራር አድርገን ይዘን በኖርንበት፣ እና ለፍቃዳቸው ለዚህ ሁሉ ትብታብ ውስጥ በገባንበትም ዘመን እነሱ ጠንክረው እንደሰሩ ነበር ሶ ለነሱ አዲስ አይደለም፣ ውሸታቸውንም አይደለም አዲስም አይደለም። ልዩነቱ እኛ ጠንክረን መስራት ጀመርን አሁን አሁን። ትንሹ ልዩነት እዛ ጋር የታየው እስካሁን ድረስ እሱ እኛ ጋር ተጀመረ። እኛ ጠንክረን እንቀጥላለን። አዲስ ዜና የሚሆነው እሱ ነው። እንደ ህዝብ፣ የኢትዮጵያ ህዝብ፣ የባህር በር የሌለው ከራሱ አንድ ክፍለ ሀገር የነበረ ሀገር ሆኖ ሲወጣ ቆልፎበት በር ዘግቶበት የሚወጣ ደካማ ሀገር ሆኖ አይቀጥልም። ይሄ በፉከራ የሌላን ሀገር ሉዓላዊነት በመጫን በጉልበት የሚሆን ሳይሆን፣ ይሄ በሰላማዊ መንገድ በዲፕሎማሲ፣ በሰጥቶ መቀበል የሚሆን ነው። ይህን ለማድረግ የማንሄድበት መንገድ እንደሌለ ግን መታወቅ አለበት። እዛ መንገድ እንደማንሄድ ተስፋ አደርጋለሁ ጎረቤቶቻችንም፣ ለራሳችንም ህዝብ ሲባል መሄድ የማንፈልጋቸው መንገዶች አሉ። ለዛም በቂ የሆነ ትዕግሥት እስካሁን ተደርጓል። ከዚህ በኋላም የህዝቦችን ጥቅም የራስን ሀገር ጥቅም ያማከለ ትዕግስትና ጥረት ይደረጋል ግን ጠንክረን መስራት እኛንን አሁን የጀመር ነው ሰው እነሱ የዋሹን አይደለም። ጠንክረን እንሰራለን ሲሉ እውነታቸውን ነው ሀምሳ ዓመት ጠንክረው ሰርተዋል ስልሳ ዓመት ጠንክረው ሰርተዋል ዛሬ አዲስ ነገር አይደለም እየነገሩ ነው ያሉት እኛ ጠንክረን ሰርተን አናውቅም ሰርተንም አናውቅም ባለፈው ሰላሳ ዓመት ደግሞ እንደም ከናካቴው ለነሱ ፍላጎት እሺ ለማለት እና ለመገዛት ጠንክሮ የሚሰራ አካል ሀገር የሚበራበት ሁኔታ ነበር አሁን ጠንክረን መስራት እንጀምራለን። እንደ ኢትዮጵያ እንደ ሀገር ኢንትረስታችን ላይ እዚህ ፍላጎት ላይ ጠንክረን እንሰራለን። ስለዚህ ልዩነቱ በዚህ በኩል ነው። ጠንክሮ መስራት የተጀመረው እንጂ በዛ በኩል አዲስ ነገር የለም፣ የኖሩበት ነው። እኛ ሳንወለድ ቤተሰቦቻችን ሕፃናት እያሉ ጠንክሮ መስራት የጀመሩት ነው። እንደው የጂኦፖለቲካል አሰላለፉን በተመለከተስ እንደው ምን አይነት ሀሳብ አለ? ጂኦፖለቲካል አሰላለፍ ሲባል እንግዲህ ኢትዮጵያ ባለችበት ቀጠና ከዛ ባለፈ ደግሞ ኢትዮጵያ ከሷ ውጭ ባሉ ቀጠናዎች ይሄ የባህር በር ጥያቄን በተመለከተ የሚነገሩ ያሉ አሰላለፎች ምን ይነግሩናል? እንዴትስ ባለ መንገድ ነው ኢትዮጵያ እያለፈቻቸው የምትገኘው? ኢትዮጵያ አሁን ባለችበት ሁኔታ አሰላለፍ ለውጥ ሲባል አሰላለፍ የፖለቲካ የዲፕሎማሲ ልዩነት አለ። የተለመደው ግን የዲፕሎማሲ አካሄድ አይጠቀምም። አሁን ያለው የኢትዮጵያ መንግስት እንደኔ እይታ፣ እንደኔ ግምገማ በፊት የተለመደው ወይ ከራሻ ሶቪየት ዩኒየን ጋር እንሰራለን የአሜሪካ ጠላት እንሆናለን ተብሎ ይታሰባል። ወይም ከአሜሪካውያንና ከምዕራባውያን ጋር እንሰራለን የምስራቁ ኃይል ጠላትና አንታጎኒስቲክ ነው ተብሎ ይታሰባል። ግን ግንኙነቶቹ በአንድ በኩል በጣም ይወርዱ እና በሌላ በኩል ከፍ ይላሉ። ጠላትነት እና የዝምድና በሌሎች ዝምድና ላይ ተመስርተን ዘመድ የምንሆን በሌሎች ጠላትነት ላይ ተመስርተን ጠላት የምንሆንበት አካሄድ ነበር። ጎረቤቶቻችንን ደግሞ የዚህ የጨዋታው ዝ እንደ እቃ እንደ ኳስ እንጂ የምንጠቀመው ትኩረታችን የነበረው ሩቅ ያሉት ትልልቅ ኃያላን ላይ ከአንዱ ወግነን የሌላው ጠላት ሆነን የምንሰለፍበት አካሄድ ነበር። አሁን ያለው የፖለቲካ የዲፕሎማሲ አካሄድ አንደኛ ጎረቤቶቻችንን የቅድሚያ የቅድሚያ ቅድሚያ የሚሰጣቸው ይዘት ነው ያለው ቅድሚያ ተሰጥቷቸው እነሱ ላይ ያተኮረ እነሱ ጥቅም የኛ ጥቅም እንደሆነ ያየና ያማከለ በዛ ውስጥም የፖለቲካል ኢንቴግሬሽንን ጭምር ኢኮኖሚክ ኢንቴግሬሽን፣ ሪጂናል ኢንቴግሬሽን የፖለቲካል ኢንቴግሬሽንን ጭምር ክፍት በሆነ አእምሮ የሚቀበል ለዚሁ ባሕር በሩ ጥያቄ ሲነሳ ጠቅላይ ሚኒስትሩ በዛ በአርባ አምስት ደቂቃው ንግግር ውስጥ ያስቀመጡት ነገር ነው። ይህንን አይነት አዲቱድ ነው ያለን። የተለየ ነው፣ ያልተለመደ ነው። ጎረቤቶቻችንን እንደ ዋነኛ ስቴክሆልደር፣ እንደ ዋነኛ ተሳታፊ አድርገን ዲፕሎማሲያችን ያዝ። ሌላኛው ከሁሉም ጋር ጤነኛ የሆነና በመከባበር ላይ የተመሰረተ የጋራ ጥቅም ላይ የተመሰረተ ግንኙነት መመስረት ነው የምናገለውና የአሜሪካ ዘመድ ስለሆንኩኝ ከእንትና አልነጋገርም አልሰራ የምንለው የጠብ ደቦ የምንጠራበት ይዘት የለንም። ለዛ ነው ብሪክስ ውስጥ አለን። በግሎባል ሳውስ በሚባለው ፖለቲካ ውስጥ ዲፕሎማሲ ውስጥ ጠንካራ የሚባለው እና አሜሪካና ምዕራባውያን በጥርጣሬ የሚመለከቱት የብሪክስ ውስጥ አባል እስከመሆን ድረስ የሄድን ሲሆን በዚህ በኩል ደግሞ ከምዕራባውያኑ ጋር ጠንካራ ከሚባሉት ጋር የጸጥታ፣ ሌሎችም የደህንነት የኢኮኖሚ ትልልቅ ትስስሮችን አድርገን እየቀጠል ያለንበት ነው። ከዛም አልፎ የመሀል ኃይሎች የሚባሉ እንደነ ዩናይትድ አረብ ኤምሬትስ ያሉትንም ደግሞ ያላገለለ ከእነሱ ጋር ደግሞ ጤነኛ ግንኙነት የላቸውም ተብሎ የሚጠረጠሩትንም ወገኖች አብረን የምንሰራ ነው። ትኩረታችን ያንዱ ወገን ሆነን ተደራቢ ሆነን ቲፎዞ ሆነን ሳይሆን የእኛን ጥቅም እስኪያማከለ ድረስ ከሁሉም ጋር የሚሰራ ትኩረታችን ከጎረቤት የሚጀምር ተደርጎ የተሰራበት ያልተለመደ አይነት ግን ደግሞ ለብዙ ነገሮች እየጠቀመን ያለ እስካሁን በውስጥ በተለይ በውስጥ በኩል በተለመደው መንገድ እናፈርሳለን እንጥላለን የሚሉ አካላት ፈጽሞ እንዳይሳካላቸው ያደረገው አንዱም ይሄ ለየት ያለ የዲፕሎማሲ ዲኤንኤ ነው ብዬ አስባለሁ። አያና፣ እንደው ከባሕር በር ጥያቄው ጋር አያይዘን አንድ የምናነሳው ነገር ምናልባት እንደ ሀገር የተፈጸሙ ትላልቅ የፕሮጀክት አፈጻጸሞች ስኬት እንደው በቀጣይ ጉዟችን ላይ ስለሚኖራቸው አዎንታዊ የሆነ አስተዋጽኦ ብናነሳ ጥሩ ነው። አንተም እዚህ ነበር፣ የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ ተጠናቆ ተመርቋል። ከዛ ባለፈ በቅርብ የተፈጥሮ ጋዝ ወጥቶ ለተለያዩ አገልግሎቶች መዋል የሚችልበት ብስራትም ተነግሯል። ሌሎች ትላልቅ የፕሮጀክት እቅዶችም በመንግስት ቀርበው ወደ ስራ እንደሚገባ ተነግሯል። ኢትዮጵያ ፕሮጀክቶችን ከማቀድ ባለፈ የመፈጸም አቅሟንም ጭምር ያሳየችባቸው የተለያዩ ስራዎች ስራዎችም እየተከናወኑ ይገኛሉ። በዚሁ መሀል ይኸው የባሕር በር ጥያቄ የታሪካዊ መብት ከዛ ደግሞ የህጋዊነት ጉዳይን ማስከትሎ ተነስቷል እና በቀጣይ በዓለም አቀፍ መድረኮች በትላልቅ ሁነቶች ላይ ይኸው ጥያቄ የሚነሳበት መንገድና የኢትዮጵያን የመደመጥ የተደራዳሪነት አቅም በምን አይነት መንገድ ያሳድገዋል ብለን እናስባለን። ይሄስ በተለይ እነዚህ ቅድም የጠቀስኳቸው ስኬቶች ላነሳ ናቸው ጥያቄዎች ይዞት የሚመጣው ምላሽ እንዴት ያለ ነው? ለታስባለ አ ብዙ ነገራችንን ያልተጠቀምን ሀገር ነበር። አሁን ድንገት እንደው አንዳንድ ነገሮችን ወደኋላ ዞር ብለን ስንመለከት ያስደነግጣል። አባይን የሚያክል ወንዝ መገደብ ስንመኝ መኖራችን ለስንት ሺህ ዓመታት ማለት እንችላለን? አይ ቲንክ ዶክመንትድ የሆነ ሂስትሪ በሀሳብ ደረጃ አትሊስት ማውጠንጠን እንደ ማስፈራሪያ መጠቀም ከጀመር በትንሹ ስድስት መቶ ዓመትን ኤቪደንስ አለን ብዬ አምናለሁ። ከዛ ሁሉ ጊዜ በኋላ አገድበን መጠቀም ችለናል። ውሃ እየከለከልን አይደለንም። ይልቁን ጎርፍና ደለልን ያስቀረ ነው የተሰራብን ትርክት እና ኢትዮጵያ ልታደርግ፣ ልታጠፋ፣ ልትጎዳን ነው ያሉ አካላት ግድቡ ከተመረቀ በኋላ ለራሳቸው ሕዝብ የሚሉት ጠፍቷቸው በዓለም አቀፉ ማህበረሰብም የሰበኩት ስብከት ውሸት መሆኑ ታውቀው የዲፕሎማሲ እፍረት ማጣፊያ ጠፍቷቸው የተቀመጡበት ሁኔታ አለ። ይሄ አማኒነትን እንደ ሀገር የጉድ ፌይት እንዳለን ተአማኒነት እንዳለን የሚያሳይ ዲፕሎማቲክሊ የሚገነባን ነገር ነው። ቅድም ያነሳውት ከባህር በር ጋር ተያይዞ ሶማሊላንድ ላይ ያሉት ሞር ኢንትሪኬት ስለሆኑ እዛ ውስጥ ላልገባ ሞክራለሁ። እንዲህ አይነት ልምምዶች እንዲህ አይነት ነገሮች እየታዩ በሄዱ ቁጥር ሞር የቀጠናው ሽማግሌ መሆን አረጋጌ መሆን ከዚህ በፊት ከነበርን በበለጠ አክቲቭሊ የራሳችንን ጥቅም የምንፈልግ ግን ደግሞ ቀጠናውንና የጎረቤቶቻችንንም ደግሞ ለጉዳት ማንሰጥ መሆናችን እነኝን በሰፊው በዓለም አቀፍ ደረጃ ያለው ዲፕሎማሲያችንን እያሰፋ ይሄዳል። ሌላኛው ኃይልም ብቻ ነው እንግዲህ የሚሰማው። በተለይ አሁን ያለንበት የዓለም አቀፍ የፖለቲካዊ የዲፕሎማሲ ገመድ ጉትቻ ትልቁ ትኩረቱ ምን አለህ ነው፣ ምን ማድረግ ትችላለህ ነው። እኛ እንደ ቀጠና ከባድ ቀጠና ላይ ያለን ትኩረት የሚሰጠው ኮሪደር ላይ ያለንን ሁለተኛ ጠንካራ የሆነ የአካባቢያችንን ሁሉ ውሃ የሚያጠጡ ሃይላንድስ ያሉነን ሰፊ ሕዝብ ያለንን በከፍተኛ ፍጥነት እያደጉ ያሉ ኢኮኖሚዎች ውስጥ አንዱ ነን። ወጣት ሕዝብ ያለ በጣም ብዙ ነገሮች ተደርድረው የማያልቁ ነገሮች ያለን ነን። ይህም ሁሉ ነገር ይዘን እንዴት አድርገን ይህን ስና የቀሩትንና የምንፈልጋቸውን ኢትዮጵያ ልትሄድ የምትፈልግበት ቦታ ላይ እናድርስ የሚለውን ጥያቄ ነው። የባህር በር የሚቀጥለው የዚህ ዶሚኖ ዶሚኖስ የሚባል ኢፌክት አለ። ትንሿ ትልቅ ተለቅ ያለውን እየጣለች እየጣለች። አሁን ከሚቀጥለው የባህር በር የባህር በር ካስከፈትን ባህር ኃይላችንን የባህረ ሰላጤውና ቀይ ባህር ላይ ማውጣት የምንችል ሀገር ከሆንን የራሳችንን የባህር በር የምናስተዳደር ሀገር ከሆንን ትልቁን ነገር እንሄዳለን። ከዛ በፊት የነበረው ዶሚኖ የአባይን መገደብ ነበር። እሱን ጨርሰናልና በሂደት በተዋረድ እነኚህ ነገሮች እየተፈጸሙ ሲመጡ የበለጠ እየጠነከርን ዓለም ምላሽ የሚሰጠው ለኃይል ነውና አንድን ሀገር ደግሞ ኃያል የሚያደርገው ጠንካራ የሚያደርገው አንደኛ የተባበረ በዓላማ ላይ አብሮ የሚቆም ሕዝብ ነው። ለዛ ነው አሁን እኛ ማህበረሰብ አንቂ፣ የፖለቲካ ተንታኝ፣ በምንም በምንም በሚለው ታይትል የምንወተውተው ብዙዎች አካላት የሚወተውቱት ውስጥ ያሉ ክፍተቶች፣ ጥያቄዎች ቢኖሩም ኢትዮጵያ እንደ ሀገር ማንም ሀገር አክ ጠንካራ ሆና የወጣች የሚትወጣበት ታሪክ ህዝቧ አብሮ የሚቆምበት ቦታ ላይ ነው። አድዋ ችግር ባልነበረ ዘመን ሁሉ እንደው ፍቅርና መንግስት ሰማያት የመሰለ ኩምባያ የነበረ ዘመን ላይ አይደለም የነበረው። አድዋ ውስጣዊ ክፍፍሎች፣ የተለያዩ ችግሮች እያስተናገድን በነበረበት ጊዜ ላይ የግዛት አንድነትን እንኳን ለመፍጠር የሚደረገው ነገር ብዙ ጠባሳዎች በሚጥልበት ዘመን ላይ በጋራ ቆመን የሰራ ነው ነገር ስለሆነ ዛሬ የልጅ ልጆቻቸው ቅማያቶቻቸው ኮርተን የምናወራው ነገር ጥለዋል። የአባይን መገደብ ጉዳይ ሺህ ዓመት የተንከባለልን የቤት ስራ የኔ ነው ብለን ባጃጁም ላይ መኪናውም ላይ ሁሉ ቦታ አየው ነበር አስታውሳለሁ። በሀሳብ ደረጃም በፍላጎት ደረጃም ከነ ልዩነቶች ከነ ችግሮች ጠቅላይ ሚኒስተር መለስ ዜናዊ በነበሩበት ዘመን የተጀመረ ነው። ያኔ የነበረውን የፖለቲካ ውጥረትና ችግር የሚረሳ ሰው ያለ አይመስለኝም። ህጻናት አይደለም ሙቹ ተነስቶ አሁን ያለውን መንግስት ለውጥ ያመጡት እንቅስቃሴዎች እየተደረጉ ጎን ለጎን እንግዲህ የአባይ ግድብን እነ ጠቅላይ ሚኒስትር መለስ ከሞቱ በኋላ ጠቅላይ ሚኒስትር ኃይለማርያም እያስቀጠሉ ነበር። ያንን ክፍፍሎቹ ችግሮቹ እንደነበሩ ከዛ በኋላ የነበረውን ሰባት ዓመትም በለጡ ውስጥም ከለውጡ ጋር ተያይዞ ጦርነቶች፣ ችግሮች ውስጥ እያለፍን እያስፈጸም ነው ነው በጋራ የቆምንባቸው ነገሮች ሁሌ ሀይል ይሰጡናል፣ የሀይላችን ምንጭ ናቸው እና ይህንን አስቦ አሁን ለነገዋ ኢትዮጵያ ቢኮዝ ማንም መንግስት ይዞት አይሄድም አባይ ግድብ እንግዲህ ታሪኩ ታጠፈ የትም ሊሄዳችን ማንም ፓርቲ ሊነካው የማይችል ሀብት ነው እና ነገም፣ የባሕር በር ካለን ፖለቲካችንም ምንም ሆነ ምንም የውስጣዊ ነገራችን ዘላቂ ሀብታችን፣ ዘላቂ ጥቅማችን ነው እና እሱ ላይ ትኩረት እንዲያደርግና ለሱ ተገቢውን እይታ እንዲሰጥ ህዝባችንን የጎረቤት ህዝቦችንም በተለይ በቋንቋ የምንጠጋጋ ቅርብ ጊዜ ራሳቸው ሀገር ለመሆን የሄዱትን የማንቃት ህዝቦችን የማንቃት ስራ ለዛ ነው የሚሰራው እና ባሕር በር እንዲመጣ የአባይ አስተዋጽኦ በጣም ትልቅ ነው። ባሕር በሩን ለማግኘት የሄድንባቸው ተሞክሮዎች የአባይ ግድብ ላይ የተዋሹብን ውሸቶች እና እውነት ሆነው የተገኙት ነገሮች በጣም ትልቅ ዲ ጡንቻ ይሰጠናል እና ከኋላ ተጠናክሮ ከቆመ ደጀን ከሆነ ይሄ የማይሳካበት ሁኔታ የለም። የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ምናልባት ኢትዮጵያ በታሪኳ በተለያዩ መንግስታት ውስጥ አንድ የምናነሳው ትልቁ ፈተና በውስጥም በውጭም ተልእኮ ተሰጥቷቸው የሚንቀሳቀሱ ግለሰቦች የቡድን አባላት ይኖራሉ። በዚህም ውስጥ የሚጠቀሱ የተለያዩ አጋጣሚዎችንም እንዲሁም ማንሳት ይቻላል። ህዳሴ ግድብን ስናነሳ፣ የህዳሴ ግድብን አስመልክቶ ሲነገሩ ሲሰጡ የነበሩ የተለያዩ አስተያየቶችን አልፎ ነው ግድቡ እውን መሆን የቻለው። አሁን የባሕር በር ጥያቄ ተነስቷል። ይህንን ጥያቄ እንግዲህ ከማጥላላት ጀምሮ የጸባጫሪነት ተግባር አለው የሚሉ አስተያየቶች ከውስጥም ከውጭም ሲደመጡ እንሰማለን። የኢትዮጵያን የስነ ልቦና ስሪት ያልሆኑ አስተያየቶች ናቸው። በተለያዩ አጋጣሚዎች የሚሰሙት አንዳንዶቹ ሀሳቦች ከራሳቸው እንግዲህ ኢትዮጵያውያን ብለን ከምንጠራቸው ግለሰቦች፣ የቡድን አባላት ይነሳሉ። ከውጭም ተልእኮ ተሰጥቷቸው የሚንቀሳቀሱ እንዳሉም የተስተዋለበት አጋጣሚ አለ። ባዳም በአንዳም ሆነው የባሕር በር ጥያቄውን ለማጣጣል ስለሚሞክሩ ግለሰቦች የቡድን አባላት እንደው የተወሰነ ነገር ብትነግረን ደስ ይለኛል። ከዛ ውጪ ምናልባት ይሄ አይነቱ አመለካከት የኢትዮጵያን የስነ ልቦና ስሪት እንዳልሆነም ይነገራልና ይሄ እስከ ምን መነጨ? እንዴትስ ነው እንደ ህነት የባዳም የባንዳም ተልእኮ ተሰጥቷቸው የሚንቀሳቀሱ ግለሰቦችንም ቡድን አባላትንም ማለፍ የሚቻለው እስካሁን ስ የተመጣበት መንገድ ምንን ያመላክታል? አዎ ባንዳ አብሮን የኖረ ነው። አዲስ ግኝት አይደለም። በተለይ ተጠናክረው የሚሰሩ ባንዳዎች ከላይ አምነውበት በስነስርዓት አለቃቸው በፊት እነ መሰሎ መንገድ መምራት እና ሌላ ብቻ ሳይሆን አምነውበት ሲሰብኩ ነበሩ። ጣሊያንን ተቀበሉ ጣሊያን የግዛን ከእግዜር በታች ከኛ በላይ ነው ብለው ሲሰብኩን የነበሩ ሰዎች እንደነበሩ ታሪክ በጥሩ ሁኔታ ይዘግባል። የሁለተኛው ላይ እንደውም ቪዲዮዎቻቸው ሁሉ በገልጽ አሉ። እየዘፈኑ እየሰበኩ የኢትዮጵያ ሕዝብ አንተ ለጣሊያን ከእግዜር በታች ከአንተ በላይ ለሆነው ለነጭ ማትገዛ ብለው ሊያሳምኑት የሚሞክሩ ዛሬም አሉ። ዛሬ ደግሞ ጣዕሙን ቀይሮ የሀገር ውስጥ ያለውን ችግርህን፣ ሽኩቻህን የጀመርንልህን አሳይመንት ጨርስ ነው አለ። ኦሮሞ አማራ፣ ትግሬ ምናምን የሚል ትኩረትህ እዛ ላይ ነው መሆን ያለበት። የተሰጠህን የቤት ስራ ትተህ ምን ልትሰራ ነው እንደ ሀገር? አንተ ደግሞ የባህር በር የጋራ ጥቅም ላይ የምታተኩረው የሰጠህን ስራ ብለው ያው በፊት አይፈራም መሶሎኒ በታች ከኛ በላይ ነው መሶሎኒ እያለ እየሰበከ የነበረው አይነት ድምፀት ነው። ግን ይሄ ቶኑ ተቀይሮ የህዝብ ጥቅም የአንድ ብሔር፣ የአንድ ማንነት፣ የአንድ ሃይማኖት ጥቅም የያዙ አስመስለው ነው የሚመጡት። ውስጡ ሲፈተሽ ግን እንደ ኢትዮጵያ መቆም የለብንም፣ የኢትዮጵያዊ የሆኑ ጣዕም ያላቸው ጥያቄዎች፣ ኢትዮጵያን የሚያስቀጥሉ የማይናወጡ ዘላቂ ዘላለማዊ የሆኑ ጥቅሞቻችንን እርሱ ተዉ፣ ገሸሽ አድርጉ፣ የተሰጠ የቤት ስራ አለ፣ እሱን ስሩ። ልክ ሞሶሎኒ የሰጠው አሁን ደግሞ ግብጽ የሰጠችው ወይም ሌሎች የግብጽ ሰብሲዴሪ የሆኑ የሰጡንን እንስራ ወደዚህ አትምጡ ብለው የሚያሳምኑ ጥቂቶች አሉ። በጣም ጥቂቶች ናቸው። በፊትም የነበሩት እነሱን እውነት መስሎት የሚከተል ዝም ብሎ በሟብ እያጨበጨበ ቪዲዮ አይተህ ከሆነ አላውቅም። በመዘክርም ኢትዮጵያ ቴሌቪዥንም አለው አይፈራም መስሎን ወይም አይፈራም እያለ ከኋላ የሚጨፍር የነበረው እውነቱን አውቆት ነው። ባህል፣ ሃይማኖት፣ ማንነትህ በነጭ ስር እንዲተዳደር ፈቅድሃሉ። አንተ ከሰው ከዚህ ከነጭሰው ሰው ታንስ አለ ወይ? እሱ ከእግዜር በታች ካንተ በላይ ነው ወይ ብለህ ብጠይቀው፣ ኧረ በፍጹም ነው የሚልህ። ግን በግሩፕ ተወጥቶ አይፈራም መስሎኒ ሲባል እያጨፈጨፈ እየዘፈነ የሚሄድ አለ። ካለማወቅ ካለማስተዋል እዛ ውስጥ ይገባል። ዛሬም ኦሮሞ እንደዚህ ሆነዋል፣ አማራ እንደዚህ ሆኗል፣ ተጋሩ እንደዚህ ሆኗል ተብሎ ሲሰበክ የሃይማኖትህ ማንነትህ እነዚህ ችግር ውስጥ ናቸው የሚል ነገር ማስደንበር ሲነገረው እውነት ነው ብሎ እሱን አስቦ መሳሪያ እስከ ማንሳት ሌላ አይነት ማጨፍጨፍ ልክ አርፈራ መሶሎኒን ያጅብ እንደነበረው ዛሬ የሚያጅብ በጣም ብዙ ታገኛለህ። ዋናዎቹ ይህን የሚያቀናብሩት ግን ቀጥታ ግንኙነት ያላቸው ጥቅማችን የሚከበረው ከዛ ጋር ነው የሚሉ ሀገርን የሚክዱ ማለት ነው አሉ እና ሀገር ክደት እኛ ጋር የተጀመረ አይደለም። ካሳለፍነው ነገር አንጻር ሀገር ግንባታችን ከአንዴም ሁለቴ ያሳለፋቸው ከባድ የሆኑ ተጽዕኖዎች በተለይ ባለፉት 30 ዓመታት በላይ ደግሞ ከነበረው ክፍተት የተነሳ እሱ ችግር በብዛት ይታይብናል። የሀገር ወዳድነትና ለሀገር ሲባል ሌሎችን ነገሮች መተው መታገስ የሚለው ነገር በተወሰነ ደረጃ ተጎድቶብናል። በተለይ ባለፈው ጄኔሬሽን፣ የበኛ ጄኔሬሽን ያለው ተጎድቶብናል። ቢኮዝ ትኩረታችን ከኢትዮጵያ ላይ ሙሉ በሙሉ ተነስቶ አንዳንዴም ኢትዮጵያ ጠላት እንደሆነች ቢኮዝ ግደፍም ቲፒኤልኤፍም ሲጀምሩ እና ሆነ ግን ሲጀምሩ ኢትዮጵያ ጠላታቸው እንደሆነች እና ኢትዮጵያ የምትጫናቸው ከኢትዮጵያ ነፃ መውጣት የሚል እሳቤ ይዘው የተንቀሳቀሱ አካላት እንደመሆናቸው ይህንን እሳቤም ደግሞ የተስፋፋበት የራሱ አመክንዮ ስላለው እዛ ሂደት ውስጥ ስላለፍን ትንሽ ህዝባችን ለእንደዚህ አይነት ነገር ሞር ክፍት ልባለው፣ ሀገራዊ አንድነቱ ላይ የሳሳ ነገር ስላለ ግን በሚገርም ሁኔታ አሁንም ኢትዮጵያ ህዝብ አሁንም የኢትዮጵያ ህዝብ ኢትዮጵያን የሚነካበት ነገር አይፈቅድም። አንዳንድ ነገሮች እንደዚህ ከሚሸራርፎ የሚወስዱት ለማስተዋል የሚቸገር ሊኖር ይችላል እንጂ ሰፊው የኢትዮጵያ ህዝብ የሀገሩ ጥቅም ላይ ሲመጣ ቅድሚያ ይሰጣል። ያሉትን ፖለቲካ ችግሮች ያሉትን ጥያስ መለስ የሚሄድበት መንገድ እንዳለ ሆነ ዘላቂ የሆኑ ጥቅሞች ላይ ግን አይደራደርም እና በዛ በዛ ዲ ኤን ኤ ይተማመናለሁ። በብዙ ነገር ተሞክሮ ያልተነካ ሌሎች ሀገሮችን የበታተነ እኛን አንድ አስረኛ ሩብ የማይሆነው ነገር ብዙ ሀገር ፍርሷል። እስካሁን ድረስ ሬዚሊንት ሆነን የቆም ነው። ከላይ በመንግስት ደረጃ እንኳን ተከፋፈለ የሚል ላያችን ላይ ቁጭ ብሎ ከዛ ውስጥ ወጥተን የምንበቅልበት ምክንያት ጥልቅ የሆነ ነገር ስላለው ነው ኢትዮጵያዊነት ብዬ አምናለሁ። አሁን ይህን የባሕር በር ጥያቄን ስናነሳ ከሚከናወኑ የዲፕሎማሲ የምክክር የታሪካዊም ህጋዊ መብትን ተጠቅሞ የሚከናወኑ ስራዎች በመንግስት ደረጃ እንዳሉ ሆነው የህዝብን ተሳትፎስ በምን መንገድ ማሳደግ በምን መንገድ ማከል ያስፈልጋል። ህዝቡ የቁጭቱ አንዱ መነሻ እንዲሆን አድርጎ መስራት ላይ ጉዳዩን ከመንግስት ባለፈ የህዝብን ተሳትፎ ሲጠይቃሉ የህዳሴ ግድብ ላይ እንዳደረግነው አይነት ማነቃቃቶች፣ የማነሳሳት ስራዎች ይጠብቀናለይ በእርግጥ አንድ አመት አካባቢ ሆኖታል። አሁንም እየተከናወነ የሚገኝ ስራ አለ እና በዚህ በኩል ያለህ መልከታ እናንሳና እናበቃለን። በጣም አመሰግናሉ። ጥሩ ነጥብ ነው። ይሄ ጥያቄ የሚያነሳው በቅርብ ጊዜ ቲክታክ እንግዲህ የሚታወቅ ሚዲያ ነው። ብዙም በስርዓቱ እና በጨዋነቱ አይደለም እስካሁን ይታወቅ የነበረው ግን ቁም ነገር ሊሰራበት የሚችልም ደግሞ እንደሆነ ብዙ የህዝባችን አቴንሽን ያለበት ቦታ ነው እና የምክር ቤት አባላት ጋር ጭምር ትልልቅ የተማሩ ሰዎች በጉዳዩ ኤክስፐርቲዝ ያላቸው አምባሳደሮች ጭምር መጥተው የሚነጋገሩበትን ስቴጅ ለማዘጋጀት ችለናል። ያው በፊት የነበረውን ቲክታክ ላይ የተለመደውን ይሄን ጸያፍ የሆነውን አካሄድ አረሙን ረምርመን ለነሱ በጥቂቱም ቢሆን ምቹ የሆነ መንገድ ከፍተናል ብለን ተስፋ እናደርጋለን። ሁለት ዓመት በላይ ባደረግነው ተጋድሎ እዚህ። ስለዚህ የህዝብ ተወካዮች መጥተው ህዝብ ጋር መነጋገር የሚችሉበት አንዳንዶቹ በራሳቸው ካፓሲቲ እውቀት ያላቸው ሰዎች በዚህ ጉዳይ ላይ የህግ ባለሙያዎች መጥተው ከህዝብን የማንቃት ከህዝብ ጋር የመነጋገር ስራ እየሰራ ነው። በጣም ልዩነት ይፈጥራል እየፈጠረም ነው ብዬ አምናለሁ። ይሄ ለምን ያስፈልጋል ካልን አንደኛ ህዝብ መረዳት አለ ነገሮች ያሉበትን ቦታ ቢኮዝ መረዳት ጥቅም አለው። መጀመሪያ ላይ ሲጀመር በስድስት ወር የሚያልቅ ነገር መስሎት የነበረ ብዙ ሰዋል በጥቂት ጊዜ ሄደ እንደው ድግ የምታደርገው ቀላል ነገር የመሰለው ቢሆን እሰየው ነው ግን ከተሸረበብን ሴራ ካለው የተለያየ ጠላትነት ተጽዕኖ ለማድረግ ከሚፈልገው አካል ካለው ገመድ ጉትቻ ካለው የጥቅሙም ራሱ ይዞት የሚመጣው ለኢትዮጵያ ይዞት የሚመጣው ኃይል ቀጠናውን የሚቀይር እንደመሆኑ መጠን ይሄ ጊዜ የሚፈጅ እኛም ደግሞ እንደ መንግስት የኢትዮጵያ መንግስትም የኢትዮጵያ ህዝብም የምናሳየው ለጎረቤት የምናሳየው ትግስት እየሄድንበት ያለነው መንገድ ሞርቱ ቀስ ብሎ መሄድ እና ዘለን አንዳንዱ ሰው ተነስተን በቃ ነገ ጦርነት እንዝመት የሚል አይነት ሳብ ከሚወራው ከተረጨምርነት ጠባጫሪነት ነው ለመሳል ከተሰራው ስዕል የተነሳ ብዙ የተበላሸ አስተያየት የተሸዋረር ምልከት አለ እና ይህንን ለማርገብ ህዝቡ በጤነኛ አእምሮ፣ የጉዳዩን አስፈላጊነት ሂደቱ ምን ሊመስል እንደሚችል ጥቅሙና እስካሁን የደረሰው ጉዳት ምን ማለት እንደሆነ እንደ አንድ ሀገር ይሄ ነገር ዝም ብሎ አንድ የሚመጣ ትንሽ አጀንዳ ሳይሆን ምን ያህል ከህልውናችን ጋር ከማንነታችን ከነገራችን ጋር የተያያዘ እንደሆነ ህዝብን ማሳወቅ ማንቃት በጣም አስፈላጊ ነው። ቢኮዝ ህዝብ ደጀን ያልሆነለት መንግስት ብቻውን እንደዚህ አይነት ትልልቅ የሆኑ የሀገር ፍላጎቶችን ለማሳካት ይቸገራል እና ህዝቡ ደጀንነቱ በገንዘብ በሌላ ሌላ ነገር ብቻ ሳይሆን በእውቀት ብቻ ሳይሆን በመረዳት ጉዳዩን በመረዳት እና በተመሰናሰለ መንገድ ጉዳዩን በአወቀና በተረዳ መንገድ አብሮ መራመድ መቻል አስፈላጊ ስለሆነ ነው። ሌላኛው ህዝብ በዚህ ድናበትና የተቀበለው ሲሆን ጎረቤት ህዝቦችን ትስስራችን ሰፊ ስለሆነ ማህበረሰቦቻችን የሚገናኙ ስለሆኑ ቋንቋ፣ ባህል ብዙ ስለምንጋራ ከጎረቤቶቻችን ከነዚህ ትራንዚት ኔሽኖች ጋር ህዝብ ለህዝብ ያለው መተማመንና እነኛ የጎረቤት ህዝቦች ተረድተው አስፈላጊውን ጫና በመንግስታቶቻቸው ላይ የሚያደርጉበት ለወደፊትም ደግሞ የመንግስቶቻቸው ለውጥ በሚመጣበት ጊዜ ለዚህ ጤነኛ መንገድ የሚከፈትበት ስለሆነ ይሄ የማንቃቱ ሀሳብ ትስስሩ መሰናሰሉ አስፈላጊ ስለሆነ የሚሰራው ስራ ያንን ያህል አስፈላጊ ነው። ምናልባት አንተው ራስህ የዲጂታሉ ዓለም ላይ ትገኛለህ እና ከሚኒስትሪም ወይም ከዋና ዋና የመገናኛ ብዙሃን ባለፈ በእጅ ስልኩ በርካታ ክንውኖችን ማድረግ የሚችል ማህበረሰብ ተፈጥሯል። ና አንተ በተለያዩ አማራጮች በዲጂታሉ ዓለም በቲክቶክም፣ በኢንስታግራም፣ በኤክስም፣ በሌሎች ማህበራዊ ትስስር ገጾች ጉዳዩን አጀንዳ በማድረግ የህብረተሰቦች ንቃተ ሕሊናን መለወጥ ላይ እየተከናወኑ እያከናወንካቸው የሚገኙ ስራዎችም አሉ ና ይህንኑ ነገር ባሉን የዲጂታል አማራጮች ጉዳይ ማድረግ ላይስ እንዴት ነን? ያለንበት ቁመና ምን ይመስላል? በመነሳሳት ደረጃ በጣም ትልቅ ስራ ነው የተሰራው። ሶሻል ሚዲያው በተለያዩ ቦታዎች ላይ ይሄ አሁን ቲክታክ ዛሬ መሄድ ይቻላል፣ ፌስቡክ ኤኒዌር ሄደን የኢትዮጵያን ጉዳይ በሚመለከት ትዊተር ወይም ኤክስ ላይ ብንሄድ ይሄ ጉዳይ መሀል ነው፣ ፍሮንት ኤንድ ሴንተር መጥቷል። በጣም በአጭር ጊዜ ወሳኝ የሆነ የሀገሪቱ ፍላጎት፣ ወሳኝ የሆነ የዲፕሎማሲ እና የፖለቲካ መጫወቻ መሬት ሜዳ ሆኗል። መሰራት ያለበት እና የሚቀር ንቃት ላይ ነው። ብዙ ጊዜ ስሜት መር የሆነ የፖለቲካ አካሄድ ስላለ ከዛ ከስሜት መሩ ተወጥቶ አሁን ያለው አሁናዊ ሁኔታ ይህን ጉዳይ ያነሳው የኢትዮጵያ መንግስት እንደመሆኑ የኢትዮጵያ መንግስት አሁናዊ ሁኔታው ላይ ይሄን ነገር እንዴት ነው ያስተመረው? በመንገድ ነው እየሄድ ያለው አሁን ያልኩ የነበርኩ የሰላማዊ ጋር የተያያዘውን ሞርት ትዕግስት የሚጠይቀውን መግናንመስ የሆነውን አካሄድ ነው እየሄድን ያለ ነው ወይስ እንደሚወራብንና እንደሚባልብን ጠባጫሪነት እና ማንነታችሁን አናከብርም እናንተ ደግሞ አንድ ሰፈር ናችሁ እንደፈለግን እንወስዳለን የሚል አይነት እቡይ የሆነ የጠባጫሪነት አካሄድ ነው እየተሄደ ያለውን የሚለው ሀገራዊ ወገንተኝነት ያለውና ተቆርቋሪነት ያለው አካል ይህንን ያማክልና ይህንን የሚመጣጠን ስራ መስራት መቻል አለበት። እኛ አሁን ጠላት በመፍጠር ጦርነት መፍጠር አይደለም እየሰራን ያለ ነው፣ መንግስትም እዚህ ላይ አይደለም ዋናው አላማችን፣ በተረጋጋ መንፈስ የራሳችን ሕዝብም ጎረቤት ሕዝቦችም ፍላጎታችን አካሄዳችን ኢንተርናሽናል ኮሚኒቲ ፎለማረ እንዲረዳን እንፈልጋለን። ቢኮዝ አካሄዳችን ንጹህ ነው፣ ፒውር ነው፣ ከሚገባው በላይ ታጋሽ ነው እና ይህንን አካሄድ እየተረዱን በሄዱ ቁጥር ወገንተኝነት እናገኛለን። እና ጉልበት አንሱ አይደለም፣ ዳተኝነትም አይደለም፣ ግን ሀላፊነት ነው እና ኢትዮጵያን እንደ ትልቅ ሀገር እንደ አንድ የቀጠናው ሴንተር የሆነ ኮር እስቴት እንደመሆኗ በዛ የሚመጥን እየተሄደ ያለበትን ሰላማዊ እና የመረጋጋት ለጦርነት ይሄ የሚያመቸው ሚዲያ ላይ ለመሰዳደቡ ለምና ለገመድ ጉተታው የሚያመቸው ኖርማሊ ምናባ መባባሉ ነው እና ከዛ መቆጠብ ላይ ብዙ ስራ ይቀረናል። እሱ የማንቃት ለዛም ነው ትልልቅ ሰዎች የምክር ቤት አባላት ጭምር መጥተው ጉዳዩን በጠራ መንገድ ይሄ ነው ጉዳዩ፣ አሁን ያለበት ቦታ አሁናዊ ሁኔታው ይሄ ነው የሚባልብን ጦርነት የሚባለው ነገር ውስጥ እጅ አታስገቡ ቢኮዝ ምክንያት አለው። ባለቤት ያለው ያ ትርክት፣ ሊዋጉ ለጦርነት የሚለው ትርክት ሌላ ባለቤት አለው እና ከዛ ትርክት እንድንቆጠብና አሁን ያለበትን ከመንግስታችን ከሀገራችን ሕዝብ እና ከባህላችን ጎረቤት አክባሪ ጎረቤት ታጋሽ እንደመሆናችን አብረው የሚሄደውን አሁን አብዩን ትክክለኛውን የፖለቲካውን የዲፕሎማሲውን ቦታ የማስያዝ ነገር የማንቃት ስራ ይቀራል። እዛ ላይ እየተሰራ ነው። የኢትዮጵያን የባህር በር ጥያቄ ስታነሳ እንደው እንደ ኢትዮጵያዊ እንደ ግለሰብ እንደ ማህበረሰብ አንቂ እንደ ፖለቲከኛ ምን ትጠብቃለህ? ከሁለት ከሶስት ከአራት ዓመታት በኋላ ስንገናኝ ይህንን ብዬ ነበር የምትለው ነገር ቢኖርህ ወይ ደግሞ እንደ ግብ የምታስቀምጠው እንደ ውጤት የምትጠብቀው ነገር ምን ይሆን? ገባን? ይሄኛው። እኔ እንግዲህ ኦፕቲሚስት ነኝ፣ ግን ደግሞ ሪሊስትም ነኝ ያሉትን ነገሮች ለማመጣጠና ለማመዛዘን እሞክራለሁ። ፈጣሪ ቢፈቅድ በአጭር ጊዜ ውስጥ ከጎረቤቶቻችን አትሊስት ቢያንስ አንድ ወይ ሁለት የባህር በር አግኝተን እንግዲህ ከኢትዮጵያ ምናልባት ተመልሼ ወይ እዛው ሆኜ ከባህር ኃይል ጓዶች ጋር እንግዲህ ጉብኝት ወይ ወስደውን እንደዚህ አይቼ ስመለስ ባገኘ ደስ ይለኛል። ናለን ስለነበረን ጊዜ ስለሰጠህን ሰዓት በጣም እናመሰግናለን። በአድማጭ ተመልካቾቻችን ስም አድማጭ ተመልካቾቻችን የኢትዮጵያን የባህር በር ጥያቄና የባህር በር ጥያቄውን ተከትሎ እየተከናወኑ ያሉ ተግባራትን አስመልክተን ከማህበረሰብ አንቂው ከአያና ፈይሳ ጋር እንዲሁም ፖለቲካም ተንታኝ ነው ቆይታ አድርገናል። ስለተከታተላችሁ እናመሰግናችኋለን።